ፍቅር በቅናት ቅጥል እያለች ነው። ሊዲያ ቀበጧ ደግሞ ቅብጥ ቅብጥ አይጥ መጣ እያለች እየቀበጠች ነው ማለት ነው። እንግዲህ ብርሃን የልብ መድኃኒቷን መድኃኒቷን ስላልወሰደች ወድቃ ነበረ። እናቷም ደውላ ወደ ክፍለ ሀገር እንድትልካትና አባቷም ያሉበትን ሆስፒታል ስላወቀ እየመጣ ነው። በዚህ ፍራቻ የተነሳ አደይ ብርሃንን ወደ ክፍለ ሀገር እንድትሄድ ነግራታለች። ስትሄድ እንግዲህ የፍቅርን ጃኬት ሰታት ነበረ። ብርሃን አለብስም የዚችን ቅንቅናም ብላ ወርወረዋለች። ያው አደይ ብርሃንን ሸኝታ በምመጣበት ሰዓት ከለምለም ጋር መንገድ ላይ ተገናኝተው ነበረ። እየረጠች በዛው መሀል ተዋውቃት ልብስ ላለበሰች ጃኬቱን ሰታታለች። በዚ አዙር የኤላ የአንገት ሀብል እንግዲህ ለምለም ጋር ገብቷል። ለምለም የድሮ ፍቅረኛው የ ኤላ ናት ማለት ነው። ሰላም ጠነስጥልኝ እንዴት አላችሁ? የቲጂቱ ቤተሰቦቼ ሰላም ሰላም ብያለሁ። ሰላማችሁ ይብዛ። ለቤት አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ለነባሮች መታችሁ ስለምታበረታትኝ ከልብ አመሰግናለሁኝ። እንግዲህ ሰራተኛ አደይን በጣም ነበር የምከታተለው፣ በጣም ግን ቪዲዮ ተሰርቼበት አላውቅም ማለት ነው። ለምን ዛሬ አልሰራም ብዬ ነው። ዛሬ ትንሽ ለየት ይላል ማለት ነው። እና እሱም ምንድነው እንግዲህ የፍቅር ቅናት። እኔኮ በጣም ነው የምትገርመኝ። በሰው ቤት እንግዲህ አደይንና ሊዲያን ከዚህ ቤት አስወጣልኝ እያለችው ነው ማለት ነው። ዴቭን ኤላ ቤት ነበረ ቁጭ ያሉት ማለት ነው። በጣም ነው የሚገርመው። ብርሃን እንግዲህ ፍቅርን በጣም ነው እንትን ያለቻት የአደይ በደል ደግሞ በዛ። አደይ በጣም በዛ በደሏ በጣም ደግሞ እሷም ተጃጃለች ማለት ነው። በጣም ተጃጃለች። ያው ሰው ቤት ዝቅ ብላችሁ ስሰሩ እንግዲህ ታዛዥ ናችሁ መብት የላችሁም ማለት ነው። ይሄ የታወቀ ነው መቼም። እና እዚህ ጋር እንግዲህ የኤላን ሀብል ወስዶት ነበረ አወቀ ማለት ነው። እና በወሰደበት ሰዓትም ለፍቅርና ለሊዲያ ለፍቅርና ለሊዲያ መልሶላቸዋል ማለት ነው። እሱንም ኤላ እንግዲህ የአባቱ ማስታወሻ ስለሆነ በክብር አስቀምጦ ስለሚወደው አንገቱ ላይ አድርጎት ነበረ። ወደዛ የመጣው ያው እነሱ አደይን ከዛ ቤት ለማስወጣት ስለፈለጉ ብቻ እሷ እንደሰረቀች አድርገው በእሷ ለማማኘት ነበረ። እንደ አጋጣሚ ሆኖ ያው ብርሃን መድኃኒቷን ስላልወሰደች ወድቃ ነበረ ማለት ነው። ወድቃ እንግዲህ ኤላ እና ዴቭ ኤላ ሊያነሳት እንግዲህ እንትን ባለ ሰዓት አልቻለም። እሱም ማሩ ነበር የወደቀው። ዴቭም ደርሶ ነበረ። በዛ መሀል ነበረ አደይ እየሮጠች የመጣችው። ሁለቱም ላይም እንግዲህ ጮኋ፣ ኤላ ላይ እና ዴቭ ላይ ዞር በሉልኝ ውጡልኝ ብላ እህቷን ቀና አድርጋ ምንድን ነበረ ያረገሽ? እለሽ ላይ ተኝቶ ነበር ብላታለች። አረ ምንም አላረገኝም ሲንከባከበኝ ነበር እንደውም ምንም አልኩ፣ መድኒቴን በሰዓቱ ስላልወሰድኩ ነው፣ ደህና ነኝ ብላታለች ማለት ነው እሷ ይዛት ብርሃንን ወደ ሆስፒታል ወስዳታለች። ሆስፒታል እንግዲህ ደርሰው ከመጡ በኋላ ነበረ እናቷ ደውላ ብርሃንን ወደ ክፍለ ሀገር እንድትልካት እና አባታቸው ደግሞ የት ሆስፒታል እንዳለ ስላወቀ እየመጣ ነው። እናቷ በጣም ስለፈራች ብርሃንን ልካታለች። ብርሃን ግን መሄድ አልፈለገችም። ፍቅርን አንቺን እንዴት እንዳደረገች መበቀል እፈልጋለሁ፣ ገድያት ነው የምሄደው እያለች ነበረ ተይ እንደዚያ አይነት በቀል ይቅርብሽ ብላታለች እንግዲህ የፍቅርን ጃኬት እንድትለብስ ብሰጣትም ብርሃን ፈቃደኛ አይደለችም ታይዋ በቃ ብላ አዴ ራሷ ለብሰዋለች ማለት ነው እንግዲህ ሸኝታት እየመጣች ባለበት ሰዓት ነበረ ለምለም እየረጠች ከኋላ የመጣችው ምን ሆንሽ ማን ያባረረሽ ሌባ መጣ ወይ ተርፈሻለሁ ተጎዳሽ ወይ እያለች አልነበር እሷን ቁጭ ብላ ሰው ቤት ሰራተኛ እንደነበረች እና የዛ ቤት ሰው አሰሪ ሊደፍራት በጣም በተደጋጋሚ እንትን እንደሚል ሌሊት ላይ ግን ዘጠኝ ሰዓት ሊደፍራት ሲመጣ በጮኸች ሰዓት የሰውየው ሚስትም አሰሪዋም እንደመጣችና እሷ ጥፋተኛ እንደሆነች ስላደረገቻት ከዛ ቤት ወታለች ማለት ነው። ምንም ሳትይዝ አደይ እንግዲህ አሳዝናት እጇ ላይ ያለውን ብር ከህቷ የተረፈውን ሰታት አጽናንታታለች። ስራ መፈላለጊያ ይሆናል ብላ ጃኬቱንም አውልቃ ሰታታለች አደይ የኤላ ሀብል እዛ ጃኬት ውስጥ እንዳለ የምታውቀው ጉዳይ የለም። ዝም ብላን የሰጠቻት ማለት ነው። ሊዲያና ፍቅር ደግሞ የአንገቷ ሀብል ኤላዛ ውስጥ እንዳለ ያውቃሉ ማለት ነው። ከዛ ቤት ላያስወጧት ስለምትፈልግ ፍቅር አደይን ከታኋለች። በኋላ ላይ ግን እውነት ሲታወቅ ጃኬት